ሰላም የተከበራችሁ ተመልካቾቻችን፣ ይህ መባ ቲቪ ነው። የነፍሳችሁን እረፍት የምታገኙበት የእምነትና የተስፋ መልእክቶችም የሚተላለፉበት መንፈሳዊ ማዕድ። በሀገራችን ኢትዮጵያ ታሪክም ሆነ በቅድስት ቤተ ክርስቲያናችን አስተምህሮ ውስጥ ስሟ በታላቅ ክብር የሚነሳ በጥበቧና በአመራር ብቃቷ የምትወደስ፣ የብዙ ምስጢራት ቁልፍ የሆነች አንዲት ድንቅ ንግሥት አለች። ንግሥተ ሳባ ወይም በሀገሯ አጠራር ንግሥት ማክዳ ። ታዲያ ይህች በዓለም ታሪክ ድርሳናት ሳይቀር የምትጠቀሰው ታላቅ ንግሥት ማን ነበረች? የጀመረችው ጉዞስ ምን አይነት ምስጢርና በረከት ለሀገራችን ይዞ መጣ? ዛሬ በክፍል አንድ ዝግጅታችን የዚህችን እንቆቅልሽ ንግሥት መጋረጃ ገለጥ አድርገን አስገራሚ ታሪኳን ከጥንት ማህደሮችና ከቤተ ክርስቲያናችን ቅዱሳት መጻሕፍት አንጻር እንመረምራለን። አብራችሁን ቆዩ። ይህ የንግሥተ ሳባ ታሪክ ነው። የተከበራችሁ የመባ ቲቪ ቤተሰቦች፣ ወደ ንግሥት ማክዳ አስደናቂ ታሪክ የመጀመሪያው ምዕራፍ ጉዟችንን እንጀምር። ከክርስቶስ ልደት በፊት በአስረኛው መቶ ክፍለ ዘመን ዓለማችን በአዳዲስና በማደግ ላይ ባሉ ሀያላን መንግሥታት ትርኢት የተሞላች ትመስል ነበር። ግዙፍ ፒራሚዶች በጥንታዊቷ ግብፅ ሰማይ ስር ግርማ ሞገሳቸውን እንደለበሱ የባቢሎንና የአሶር ስልጣኔዎችም በጤግሮስና በኤፍራጠስ ወንዞች ዳርቻ ጥንካሬያቸውን እያሳዩ ነበር። የዚህ የጥንት ዓለም ካርታ ላይ በቀይ ባህር ደቡባዊ ጫፍ ለዘመናት የቆየና እጅግ አስፈላጊ የሆነውን የምስራቅና የምዕራብ የንግድ መስመርን የተቆጣጠረ አንድ ኃያል መንግሥት ይገኝ ነበር። ይህም የሳባ ምድር ነው። ይህም መንግሥት በከርቤ በዕጣን በወርቅና በውድ ቅመማ ቅመሞች ንግድ ላይ በተመሰረተ ኢኮኖሚ እጅግ የበለጸገና የከበረ ነበር። መዓዛቸው ዓለምን ያወደው የሳባ ዕጣንና ከርቤ በዘመኑ ለነበሩ ታላላቅ መቅደሶችና የንጉሳውያን ቤተ መንግስቶች እንደ ውድ ስጦታ ይቀርቡ ነበር። የወርቅ ክምችቱም የሳባን ምድር የሀብት ምንጭ አድርጓታል። በዚህች ኃያል ምድር ዙፋን ላይ የተቀመጠችው ደግሞ የአባቷን የታላቁን ንጉስ አጋቦስን ዙፋን የወረሰችው ብልህ አስተዋይና በውበቷ ብቻ ሳይሆን በጥልቅ የማሰብ ችሎታዋ የምትታወቅ መሪ ነበረች። ንግሥት ማክዳ ጥንታዊ መዛግብት እንደሚጠቁሙት ጥበቧ ከውበቷ አስተዋይነቷ፣ ከዙፋኗ ይልቃል እየተባለ ይነገርላት ነበር። ገና በለጋ ዕድሜዋ የአባቷን መንግሥት ተረክባ በፍትህና በአስተዋይነት ህዝቧን ትመራ ነበር። የንግድ መስመሮችን በማስፋፋት ከጎረቤት አገራት ጋርም መልካም ግንኙነትን በመፍጠር የሳባን መንግስት ክብርና ዝና ከፍ አድርጋለች። ህዝቧም እንደ እናት ያከብራት፣ እንደ መሪም የሚፈራት ነበር ይባላል። በዚህ ዘመን በአቅጣጫ ራቅ ብሎ በሰሜን በኩል ሌላ የጥበብና የስልጣኔ ብርሃን እየፈነጠቀ ነበር፣ የንጉሥ ሰሎሞን የእስራኤል መንግሥት። ይህ ንጉሥ በአባቱ በታላቁ ንጉሥ ዳዊት የተተወለትን ሰፊ ግዛት በማጠናከር በእግዚአብሔር ስም ታላቅ ቤተ መቅደስን በኢየሩሳሌም በማነጽ የንግድ ግንኙነቶችንም እስከ ሩቅ አገሮች በማስፋፋት ላይ የነበረ ጥበበኛ መሪ ነው። የሰለሞን መንግሥት ከግብፅ እስከ ሜሶፖታሚያ በሚዘረጋው የንግድ መስመር ላይ ቁልፍ ቦታ የነበረው ሲሆን፣ የጦር ሰራዊቱም በዘመኑ ከነበሩ ኃያላን ጋር የሚስተካከል ነው። ከሁሉም በላይ ግን የሰሎሞን ስም የገነነው በሀብቱ ወይም በሰራዊቱ ብዛት ሳይሆን እግዚአብሔር በሰጠው ወደር የለሽ ጥበብ ነበር። ይህ ጥበቡም በፍትህ አሰጣጡ በመንግስት አስተዳደሩና በዕለት ተዕለት ውሳኔዎቹ ሁሉ ይገለጥ ነበር። የሁለቱ ታላላቅ መንግስታት መገኛ ስትራቴጂካዊ ጠቀሜታ የነበረ ሲሆን የንግድ መስመሮቻቸው እርስ በርስ መገናኘታቸውና የነጋዴዎቻቸው ልውውጥም የተለመደ ነበር። የሳባ ነጋዴዎች የከበሩ ሽቶዎቻቸውንና ወርቃቸውን ይዘው ወደ ሰሜን ሲጓዙ፣ የእስራኤል ነጋዴዎችም የግብርና ምርቶቻቸውንና ሌሎች የዕደ ጥበብ ውጤቶችን ይዘው ወደ ደቡብ ይተሙ ነበር። ናም የንጉሥ ሰሎሞን የጥበብ ዝና እንደ መልካም ማዕዛ በነፋስ ክንፍ ተገፍቶ እንደ ውድ ሽቶ በነጋዴዎች አንደበት ተቀብቶ ከንግሥት ማክዳ ጆሮ መድረሱ አልቀረም የሚሰማው ስለ ሀብቱና ስለ መንግሥቱ ግርማ ብቻ አልነበረም ከሁሉም በላይ ግን ልብን ይማርክ የነበረው ስለ አስተዳደራዊ ብልሃቱ ስለ ፍትሕ አሰጣጡ እንዲሁም እግዚአብሔር ስለ ሰጠው ልዩ የማስተዋል ስጦታ ነበር ይህ የሰሎሞን የጥበብ ወሬ በንግሥት ማክዳ ልብ ውስጥ ታላቅ የማወቅ ጉጉትና የጥበብ ጥማትን ሊጭር እንደቻለ መገመት ታያዳክትም። እንግዲህ የንግሥት ማክዳ ጆሮ የንጉሥ ሰለሞንን የጥበብ ዝና ከሩቅ ሲያዳምጥ ልቧን በጥልቅ የማወቅ ፍላጎት ሲመታ፣ የሁለቱን ታላላቅ መንግሥታት ግንኙነት የቀሰቀሰና ወደ ላቀ ደረጃ ያሻገረ አንድ ቁልፍ ሰው መድረክ ላይ ወጣ። ይህም ታምሪን የተባለው የንግሥት ማክዳ ዋና ነጋዴና ከምንም በላይ ደግሞ ታማኝ አማካሪዋ የነበረው ሰው ነው። ታምሪን በንግሥቲቱ ዘንድ ትልቅ ቦታ የነበረው በንግድ ብልሃቱ ብቻ ሳይሆን በታማኝነቱና በአስተዋይነቱም ጭምር ነበር። በዘመኑ አመራር በተለይም እንደ ሳባ ባሉ በንግድ ላይ የተመሰረቱ ሃያላን መንግሥታት ውስጥ ነጋዴዎች የንግድ ስራ ብቻ አልነበረም የሚያከናውኑት። እንደውም ነጋዴዎች የነገሥታቱ ጆሮና አይን ነበሩ ቢባል ማጋነን አይሆንም። በሩቅ ሀገሮች እየተዘዋወሩ ሸቀጦቻቸውን ሲሸጡና ሲገዙ የሄዱበትን ሀገር የፖለቲካ ሁኔታ፣ የንጉሡን ማንነት፣ የሰራዊቱን ጥንካሬና የሕዝቡን አጠቃላይ ስሜት እያጠኑ ለንጉሶቻቸው ሪፖርት ያቀርቡ ነበር። ይህም ማለት ነጋዴዎቹ የንግድ ልውውጥ ከማድረጋቸው ባሻገር ስውር የዲፕሎማሲና አልፎ አልፎም የስለላ ተልእኮን ያከናውኑ ነበር ማለት ነው። እናም የንግሥት ማክዳ ታማኝ አገልጋይ የነበረው ታምሪን የንግድ ሸቀጦችን ጭኖ ወደ ሰሜን ወደ ኢየሩሳሌም ከተማ ያደረገው ጉዞ የተለመደውን የንግድ ልውውጥ ለማድረግ ብቻ የተወሰነ አልነበረም። በእርግጥም የሳባን ውድ ዕቃዎች በኢየሩሳሌም ምርቶች የመለወጥ ዓላማ ነበረው። ከዚህም በላይ ግን የታምሪን ተልእኮው ከሸቀጥ በላይ የጥበብ ፍለጋም ነበር ማለት ይቻላል። ንግሥት ማክዳ በሰሜን ስለሚገኘውና ዝናው ዓለምን ስላዳረሰው የንጉሥ ሰሎሞን መንግሥት ትክክለኛ ጥንካሬ፣ ስለ አስተዳደር ስርዓቱ የተለየ የሚያደርገው ምስጢር፣ እንዲሁም ስለ ፖለቲካ ፍላጎቱና በቀጠናው ስላለው ተጽዕኖ ጠለቅ ያለ መረጃ እንዲሰበስብ ታምሪንን አዛው ነበር። ንግሥቲቱ የሰማችው ወሬ እውነት መሆኑና አለመሆኑን የሰሎሞን ጥበብ እስከምን ድረስ እንደሆነ ለማረጋገጥ ትፈልግ ነበር። ታምሪን ከረጅም ጉዞ በኋላ ወደ ሳባ ምድር ሲመለስ ለንግሥት ማክዳ ያቀረበው ሪፖርት እርሷን እጅግ ያስደመመና ያስገረመ ነበር። ሪፖርቱ ስለ ንጉሥ ሰሎሞን ቤተ መንግሥት ግርማና ስለ ሀብቱ ብዛት ብቻ የሚዘረዝር አልነበረም። በእርግጥም ስለ ወርቁ ብዛት፣ ስለ ሰረገላዎቹና ስለ ሰራዊቱ ታላቅነት ተናግሯል። ነገር ግን ከሁሉም በላይ ትኩረቱን የሳበውና በንግስቲቱም ልብ ውስጥ ታላቅ መገረምን የፈጠረው የሰለሞን ወደር የለሽ ጥበብ ነበር። ይህ ጥበብ በዘመኑ አረዳድ የመንግስት አስተዳደር ብልሃትን፣ የፍትህ ስርዓት ጥራትን፣ ስትራቴጂካዊ አስተሳሰብንና ከሁሉም በላይ ደግሞ እግዚአብሔርን የመፍራትና የማምለክን ሚስጢር ያካተተ ነበር። ታምሪን የሰለሞንን ቤተመንግስት የተደራጀበትን መንገድ፣ እያንዳንዱ ባለስልጣን የራሱን ድርሻ ተረድቶ የሚሰራበትን ሥርዓት፣ የሕግ ሥርዓቱ ፍትሃዊነትና ድሃና ሀብታም ሳይባል ለሁሉም እኩል የሚሰራበትን ሁኔታ እንዲሁም የንጉሱ የመሪነት ችሎታና ህዝቡ ለእርሱ ያለውን ፍቅርና መገዛት በዝርዝር አስረዳ። ይህ የታምሪን ቃል የንግስቲቱን ልብ በጉጉት አነደደው፣ የጥበብ ጥማቷንም አጠናከረው። የሰማችሁ ሁሉ ከጠበቀችሁ በላይ ነበር። ይህ የታምሪን ሪፖርት ለንግሥት ማክዳ በቀላሉ የሚታለፍ መረጃ አልነበረም። ምክንያቱም እንዲህ ያለው የተደራጀና በጥበብ ላይ የተመሰረተ የመንግስት ስርዓት ሰሎሞንን በዘመኑ በነበረው የቀጠና ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ኃይል እንደሚያደርገው ተገንዝባ ነበር። የሳባ መንግስት በሀብት የበለጸገና በንግድ ኃያል ቢሆንም ይህ በኢየሩሳሌም እየተገለጠ ያለው የጥበብ ስልጣኔ ለወደፊቱ የኃይል አስተላለፍ ትልቅ ትርጉም እንዳለው አስተዋለች እናም ይህንን ጥበብ በአካል ሄዳ ለመመልከትና ሚስጥሩንም ለመረዳት በልቧ ውስጥ ታላቅ ውሳኔን አደረገች። እንግዲህ የመባ ቲቪ ቤተሰቦች፣ የታምሪን አስደማሚ ሪፖርት የንግሥት ማክዳ ልብ በታላቅ የጥበብ ጥማትና የማወቅ ጉጉት ከሞላው በኋላ ንግሥቲቱ አንድ ታሪካዊና እጅግ ወሳኝ የሆነ ውሳኔን አሳለፈች። እርሷ ራሷ ወደ ኢየሩሳሌም ለመጓዝና የንጉሥ ሰሎሞንን ጥበብ በአካል ተመልክታ ሚስጥሩን ለመረዳት ወሰነች። ይህ የንግሥት ማክዳ ውሳኔ በዘመኑ ከነበሩት በርካታ የንጉሣውያን ጉዞዎች እጅግ የተለየና የላቀ ዓላማ የነበረው ነበር። ብዙዎች እንደሚያስቡት ወይም በተለያዩ ልቦለድ ታሪኮች እንደሚገለጸው ይህ ጉዞ ከግል ጉጉት ወይም ከፍቅር ፍለጋ የመነጨ እንዲሁ የዋዛ ጉዞ አልነበረም። እንደውም የንግሥቲቱ ጉዞ የፍቅር ሳይሆን የጥበብና የኃይል ማመጣጠን ፍለጋ ነበር ብንል ለእውነታው ይበልጥ እንቀርባለን። የሳባ ንግሥት እንደመሆኗ እያንዳንዱ እርምጃዋ በጥልቅ ስሌትና በታሪካዊ አስተዋይነት የታጀበ መሆኑ አይቀሬ ነው። እናም ይህ ወደ ኢየሩሳሌም የተደረገው ጉዞዋ ከበስተጀርባው በርካታ ስትራቴጂካዊ ፖለቲካዊና ዲፕሎማሲያዊ ተልእኮዎችን የያዘ ነበር። ከነዚህ ዓላማዎች መካከል የመጀመሪያውና ዋነኛው የኃይል ማመጣጠን የሚባለው ነው። ንግሥት ማክዳ በሰሜን እየገነነ የመጣውን የንጉሥ ሰሎሞንን እውነተኛ ጥንካሬ፣ ምናልባትም ሊኖሩ የሚችሉ ድክመቶችን በአካል አይታ መገምገም ትፈልግ ነበር። የታምሪን ሪፖርት እጅግ አስደማሚ ቢሆንም አንድ ሉዓላዊ መሪ እንደመሆኗ የሁኔታውን ትክክለኛ ገጽታ በገዛ አይኗ ማየትና መረዳት ነበረባት። ይህ መረጃ ለወደፊቱ የሁለቱ መንግሥታት ግንኙነትና በዚያ ካባቢ ለሚኖረው የኃይል አሰላለፍ እጅግ ወሳኝ ነበር። ሁለተኛው ዓላማ ደግሞ የእውቀት ሽግግር ነበር። ንግሥት ማክዳ የንጉሥ ሰለሞንን አስተዳደር ብልሃት፣ የሕግ ሥርዓቱ ፍትሐዊነትና ሕዝቡን የሚያስተዳድርበት መንገድ እጅግ ማርኳታል። እናም ይህንን የተራቀቀ የአስተዳደር ጥበብ በመማርና በመቅሰም በራሷ የሳባ መንግሥት ላይ ለመተግበርና የራሷን ሕዝብ ይበልጥ በተሻለ መንገድ ለማስተዳደር ታላቅ ፍላጎት ነበራት። ይህ የሚያሳየው ንግሥት ማክዳ ለሕዝቧና ለመንግሥቷ ምን ያህል ቅንና ተቆርቋሪ መሪ እንደነበረች ነው። ሦስተኛውና ምናልባትም ይፋዊው የጉዞ ምክንያት ሊሆን የሚችለው የንግድ ስምምነትን ማጠናከር ነበር። የሳባና የእስራኤል መንግሥታት በንግድ የተሳሰሩ ቢሆኑም ይህንን ግንኙነት ይበልጥ በማጠናከርና በማስፋፋት በሁለቱ ሀያላን መንግስታት መካከል የጋራ ተጠቃሚነትን ማረጋገጥና ምናልባትም አዳዲስ የንግድ ስምምነቶችን መፈራረም ከጉዞ ዓላማዎች አንዱ ነበር። እናም የንግሥት ማክዳ ጉዞ ዝግጅት ሲጀመር የሳባ ምድር ሀብቷን ሁሉ ያለምንም ስስት ያወጣች መሰለ። በመቶዎች የሚቆጠሩ ጠንካራ ግመሎች በንጹሕ ወርቅ፣ በአልማዝና በሌሎች የከበሩ ማዕድናት እንዲሁም መዓዛቸው አእምሮን በሚማርከው የሳባ ውድ ቅመማቅመሞችና ሽቶዎች ነው ለጉዞ ተዘጋጁ። ከዚህም በተጨማሪ ለንጉሥ ሰሎሞን የሚሆኑ ልዩና ውድ ስጦታዎች እንዲሁም የንግሥቲቱና የልኡካን ቡድኗን ክብርና ግርማ የሚያሳዩ አልባሳትና ጌጣጌጦች ተሰናዱ። ይህ ሁሉ ዝግጅት የንግሥት ማክዳ ጉዞ የግል ጉብኝት ብቻ ሳይሆን የሳባን መንግሥት ኃይል፣ ሀብትና የስልጣኔ ደረጃ ለሰሜኑ ዓለም ለማሳየት የታለመ ታላቅ ዲፕሎማሲያዊ ትርኢት እንደነበር በግልጽ ያሳያል። የሳባ ምድር ሀብቷን ተፋች፣ የንግሥቲቱም ጉዞ የኃይሏ ማሳያ ሆነ። ረጅሙና አድካሚው ጉዞ ተጀምሮ የንግሥቲቱ ሰልፍ በደቡብ አረቢያ በረሃማ ሜዳዎችና በተራራማ መንገዶች አልፎ ወደ ኢየሩሳሌም ሲቃረብ በዓለም ታሪክ ውስጥ ከተመዘገቡ እጅግ አስደናቂ ጉዞዎች አንዱ እየተከናወነ ነበር። የንግሥት ማክዳ ግርማ ሞገስ የተላበሰውና የሳባን ኃያልነት ያንጸባረቀው የልዑካን ቡድን የኢየሩሳሌምን ቅጥር ሲረግጥ በከተማይቱ የጉጉት ስሜት እንደነገሰ መገመት አያዳግትም። የሩቅ ምድር ንግሥት፣ በጥበቧና በሀብቷ ዝና የገነነችው ማክዳ የጥበበኛውን ንጉሥ ሰሎሞንን ከተማ መጎብኘቷ በራሱ ትልቅ ታሪካዊ ክስተት ነበርና ንጉሥ ሰለሞንም ለዚህች ኃያል ንግሥት የሚመጥን ታላቅና ደማቅ አቀባበል እንዳደረገላት ጥንታዊ መዛግብት ይመሰክራሉ። የኢየሩሳሌም ጎዳናዎች በሕዝብ ተጨናንቀው፣ የሙዚቃ ድምፅ እያስተጋባ የንግሥቲቱን መምጣት በደስታ ተቀብለዋል። የንጉሡ የክብር ዘቦችና የቤተ መንግሥት ሹማምንትም በሥርዓት ተሰልፈው ለንግሥቲቱና ለልዑካን ቡድኗ ያላቸውን አክብሮት ገልጸዋል። ይህ ሁሉ ሁኔታ ሲታይ በኢየሩሳሌም እየተከናወነ የነበረው ነገር ተራ የንግሥት ጉብኝት ሳይሆን የሁለት ሉዓላዊና ኃያላን መሪዎች ታሪካዊ ጉባኤን ይመስል ነበር። እንግዲህ የመባ ቲቪ ቤተሰቦች፣ ንግሥት ማክዳ በታላቅ ክብርና የንግስና ግርማ ኢየሩሳሌም ከደረሰች በኋላ የንጉስ ሰሎሞን ቤተ መንግስት በሮች በሰፊው ተከፈቱላት። የንጉሱ ቤተ መንግስት በዘመኑ ከነበሩ ታላላቅ የግንባታ ጥበቦች አንዱ እንደነበር የታሪክ ድርሳናት ይመሰክራሉ። የሊባኖስ ዝግባ እንጨት መዓዛ፣ የተጠረቡ ድንጋዮች ውበት፣ የወርቅና የብር ጌጣጌጦች ድምቀት፣ እንዲሁም የመጋረጃዎቹና መንጣፎቹ የጥለት ስነ ውበት የቤተ መንግስቱን ግቢ ልዩ ግርማ አላብሰውት ነበር። አገልጋዮችና ሹማምንት በየደረጃው በስርዓትና በፍጥነት ሲንቀሳቀሱ የጸጥታ ዘቦችም በየቦታቸው በንቃት ቆመው የንጉሱንና የእንግዳውን ደህንነት ሲጠብቁ ይታይ ነበር። ከዚህ ሁሉ ቁሳዊ ግርማ በላይ ግን በቤተ መንግስቱ ውስጥ መንፈሳዊ የሆነ ሰላምና የጥበብ ድባብ እንደነገሰ ንግስት ማክዳ መታዘቡ አልቀረም። በዚህ ታላቅ ቤተ መንግስት ውስጥ ንግስት ማክዳ ለንጉስ ሰለሞን ያቀረበቻቸው ከባድ ጥያቄዎች ወይም እንቆቅልሾች የጉብኝቷ ዋነኛ ዓላማ የሆነውን የጥበብ ፍልሚያ መድረክ ከፈቱ። እነዚህን እንቆቅልሾች በቀላሉ እንዲህ ቢሆን እንዲያ ቢሆን የሚሉ አይነት ተራ የሕፃናት ጨዋታዎች አልነበሩም። ይልቁኑም የሰውን ልጅ ተፈጥሮ፣ የሕይወትን ምስጢር፣ የፍትሕንና የሥነ ምግባርን መሰረቶች እንዲሁም የአንድን መሪ ጥልቅ የማሰብና የማስተዋል ችሎታ የሚፈትኑ ነበሩ። ለምሳሌ የንግሥት ማክዳ እንዲህ ስትል ጠይቃለች። ንጉሥ ሆይ የማይታይ ሆኖ ሁሉን የሚገዛ ድምፅ የሌለው ሆኖ ጆሮን የሚከፍት አካል የሌለው ሆኖ በልብ ውስጥ የሚኖር ለንጉስም ለድሃም እኩል የሚያገለግል ሲያዝ የሚፈጥን ሲለቁት የሚዘገይ ምንድን ነው ስትል ጠየቀች ንጉሥ ሰሎሞንም ጥያቄዋን በጸጥታና በጥሞና ተሞልቶ ለቅጽበት ያህል ካሰላሰለ በኋላ እንዲህ ሲል መለሰ ንግሥት ሆይ ይህ እኮ የእግዚአብሔር መንፈስና እርሱ የሰጠው ጥበብ ነው በንፋስ ይመሰላልና የት እንዳለ አይታወቅም በህሊና ሹክሹክታ ይሰማልና፣ የነፍስን ጆሮ ይከፍታል። በልብ ውስጥ ያድርና፣ የሰውንም ውስጣዊ ዓለም ይመረምራል። ለጠራው ይፈጥናል፣ ችላ ላለው ይርቃል። ለንጉሥም ለባሪያም የህይወት መመሪያ ይሆናል አላት። ንግሥት ማክዳ በዚህ ጥልቅና መንፈሳዊ ምላሽ እጅግ ተደንቃ፣ የንጉሱ ጥበብ ከሰው ብቻ ሳይሆን ከሰማይም የመነጨ መሆኑን ትገነዘብ ነበር። ሌላ ጊዜ ደግሞ ንግሥቲቱ እንዲህ ያለ እንቆቅልሽ ታቀርብለታለች ንጉሥ ሆይ ሕይወትን የሚሰጥ ሕይወትንም የሚነጥቅ ጣፋጭም መራራም የሆነ ለጥበበኛ መድኃኒት ለሰነፍ ደግሞ መርዝ የሆነ በየዕለቱ የሚወለድ ግን ደግሞ መቼም የማያረጅ ምንድን ነው ብላ ጠየቀችው። ንጉሥ ሰለሞንም በረጋ መንፈስና በማስተዋል እንዲህ ሲል መለሰ። ንግሥቱ ሆይ፣ ይህችኮ እውቀትና የእግዚአብሔር ቃል ናት። በትክክል ለተጠቀመባት የሕይወት ምንጭና የዘላለም ጥበብ መገኛ ትሆናለች። አላግባብ ለተረዳትና በተሳሳተ መንገድ ለተጓዘባት ግን የውድቀትና የሞት ጥላ ልትሆን ትችላለች። በየዕለቱ አዲስ ትርጉምና ሚስጥር ይገለጥባታልና ሁሌም አዲስ ናት። ቃሉ ግን ከዘልዓለም እስከ ዘላለም ሕያው ነውና አያረጅም ብሎ መለሰላት። እያንዳንዱ የንግሥት ማክዳ ጥያቄና የንጉሥ ሰለሞን ምላሽ በቤተ መንግሥት ውስጥ የተሰበሰቡት የሁለቱም ወገኖች ሹማምንትና አማካሪዎች በዝምታና በአድናቆት ያደምጡት ነበር። የንግሥቲቱ የጥያቄ አቀራረብ ብልሃትና የንጉሱ የመልስ ጥልቀት በቦታው የነበረውን እያንዳንዱን ሰው ይማርክ ነበር። ንግሥት ማክዳም ከእያንዳንዱ ምላሽ በኋላ የንጉስ ሰለሞን ጥበብ በወሬ ከሰማችው እጅግ የላቀና ከሰማይም የተሰጠ መለኮታዊ ጸጋ መሆኑን ከቀድሞ በበለጠ እየተገነዘበች ትሄድ ነበር። የኢየሩሳሌም ቤተ መንግስት ለንግስት ማክዳ የቁሳዊ ግርማ መገለጫ ብቻ ሳይሆን የጥበብና የመንፈሳዊ ብርሃን ምንጭም እየሆነላት መጣ። በውይይታቸውና በምክክራቸው መካከል ንጉሥ ሰሎሞን የቤተመንግሥቱን ግርማና የሥነ ሕንፃ ጥበቡን ለንግሥት ማክዳ ለማሳየት የተለያዩ ዝግጅቶችን ያደርግ ነበር። በአንድ ወቅት ታላቅ ግብዣ በተዘጋጀበት ጊዜ ንግሥት ማክዳ ከውስጥ ሆና የቤተመንግሥቱን ስርዓት ሥርዓት የሹማምንቱን አደራደርና የግብዣውን ድምቀት እንድትመለከት ከውጭ ግን እርሷ በግልጽ እንዳትታይ ሆኖ በተዘጋጀ ልዩ መስታወት መሰል መጋረጃ ወይም ማገጃ በስተጀርባ እንድትቀመጥ ተደርጎ ነበር ይባላል። ይህ የሰለሞንን የላቀ የስነ ሕንፃ ጥበብ ከማሳየቱም በላይ ምናልባትም በዘዴ የራሱን የባህል ልዕልናና የመንግስቱን የተራቀቀ አሰራር ለማሳየት የተጠቀመበት ስልት ሊሆን ይችላል። ሰለሞን በጥበቡ ጥበብን ሊፈትን ሞከረ እንዲሉ፣ ንግሥት ማክዳም በምትመለከተው ነገር ሁሉ እየተደመመች የሰለሞን ጥበብ ከሚነገርለት በላይ እንደሆነ በልቧ ታምን ነበር። የቤተመንግሥቱ አገልጋዮች ትዕዛዝን የሚያከብሩበት ፍጥነት፣ የምግቡ አቀራረብ ሥርዓት፣ የዜማውና የዝማሬው ጥራት፣ የንጉሡ ዙሪያ በነበሩ አማካሪዎችና ሹማምንት ዘንድ የሚታየው ጥበብና ማስተዋል ሁሉ ለንግሥት ማክዳ አዲስና አስደናቂ ትምህርት እየሰጣት ነበር። በኢየሩሳሌም ያየችውና የሰማችው ነገር ሁሉ በቀጣይ በራሷ መንግስት ልትተገብረው የምትችለውን የላቀ የአስተዳደር ጥበብና ስርዓት እንድትገነዘብ ያደረጋት ይመስላል። የተከበራችሁ የመባ ቲቪ ተመልካቾች፣ የንግስት ማክዳ የኢየሩሳሌም ቆይታዋ ወደ ፍጻሜዋ እየተቃረበ ነው። የንግስቲቱ ወደ ሀገሯ የመመለሻ ጊዜ ሲቃረብ፣ ወደ ሳባ ምድር የምትመለስበትም ቀን ሲደርስ፣ በንጉሥ ሰሎሞን ልብ ውስጥ ከእርሷ ጋር የጀመረው የጥበብና የአክብሮት ግንኙነት ይበልጥ እንዲጠናከርና ለወደፊትም የሚዘልቅ ታላቅ የስጋ ዝምድና እንዲመሰረት ጽኑ ፍላጎት እንደነበረው የሀገራችን ድርሳናት በተለይም ክብረ ነገሥት በስፋት ይተርካል። ንጉሱ ይህች በጥበብና በአስተዋይነት የተሞላች ንግሥት ከእርሱ ዘር ወልዳ የሁለቱን መንግሥታት ግንኙነት በዘላለማዊ የደም ትስስር እንድታጸና ይሻ ነበር። ክብረ ነገሥት እንደሚነግረን ንግሥት ማክዳ ለመሄድ በተዘጋጀችበት ዋዜማ ንጉስ ሰለሞን ታላቅ የስንብት ግብዣ አዘጋጀላት። በዚህ ግብዣ ላይ ልዩ ልዩ ምግቦችና መጠጦች ቀርበው የቤተ መንግሥቱ ድምቀት ከመቼውም ጊዜ በላይ ሆኖ ነበር። ንጉሱ ለንግሥቲቱ ከቀረቡት ምግቦች መ መካከል ሆን ብሎ እጅግ ቅመም የበዛበትና የውሃ ጥምን የሚያስከትል ምግብ እንዲቀርብላት አደረገ ይባላል። ከግብዣው በኋላም ንግሥት ማክዳ በቤተ መንግሥቱ እንድታደር ተደረገ። ንጉሥ ሰለሞንም፣ ከቤተ መንግሥቴ ምንም ነገር ያለ ፈቃዴ ባትወስጂ እኔም ያለ ፈቃድሽ ምንም ነገር አላደርግብሽም በማለት መሃላ እንድትገባለት ጠየቃት። ንግሥቲቱም ከንጉሱ ቤተ መንግሥት ምንም ነገር ለመውሰድ ሐሳብ ስላልነበራት ይህንን መሃላ በደስታ ፈጸመች። ንጉሥ ሰለሞንም በተራው እርሷ መሃላዋን ከጠበቀች እርሱም በምንም አይነት ኃይል እንደማይነካት ቃል ገባላት። በዚያች ሌሊት ንጉሥ ሰለሞን በብልሃት ንግሥት ማክዳ በምታድርበት ክፍል አቅራቢያ በቀላሉ የሚታይና ሊገኝ የሚችል ቦታ ላይ ንጹህና ቀዝቃዛ የውሃ ማስቀመጫ እንዲቀመጥ አደረገ። በግብዣው ላይ የበላችው ቅመም የበዛበት ምግብና የሌሊቱ ሙቀት ተዳምረው ንግሥት ማክዳ ከባድ የውሃ ጥም ጠማት። ከእንቅልፏ ስትነቃ በከፍተኛ ጥሟ ምክንያት ተጨንቃ ውሃ ፍለጋ አይኗን ስታማትር በአቅራቢያዋ የተቀመጠውን የውሃ ማስቀመጫ ተመለከተች። በዚያች ቅጽበት የገባችውን መሐላ ዘንግታ፣ ወይም የጥሟ ኃይል ከአእምሮዋ ጥፍቶት እንደሆነ አይታወቅም። እጇን ዘርግታ ውሃውን ወስዳ ጠጣች። ልክ ውሃውን ስትጠጣ ንጉሥ ሰለሞን ክብረ ነገሥት እንደሚለው አስቀድሞ ይህንን ይጠብቅ ነበርና ወደ እርሷ ቀርቦ ንግስት ሆይ፣ መሐላሽን አፈረስሽ፣ ከቤተ መንግስቴ ያለ ፈቃዴ ውሃ ወስደሻልና አላት። ንግስት ማክዳም በድንጋጤና በመገረም የውሃ ጥም እጅግ አስጨንቆኝ እንጂ መሐላይን ለማፍረስ አስቤ አልነበረም ስትል ተማጸነችው። ንጉስ ሰለሞንም መሐላ መሐላ ነው፣ አንቺ የአንቺን ስላላከበርሽ እኔም ከገባሁት ቃል ነፃ ነኝ በማለት እንደተናገረና በዚያች ሌሊት ከንግሥት ማክዳ ጋር እንደተኛ የክብረ ነገሥት ትረካ ያስረዳል። ይህ ክስተት በቤተ ክርስቲያናችን ትውፊት መሰረት እግዚአብሔር አስቀድሞ የወሰነውና ለኢትዮጵያ ታላቅ በረከትን ያመጣ መለኮታዊ እቅድ አካል እንደሆነ ይታመናል። በዚህም ምክንያት ንግሥት ማክዳ ጸነሰች። በማግስቱም ንጉሥ ሰለሞን ትላንት ሌሊት በሕልሜ ፀሐይ ከእስራኤል ሰማይ ተነስታ ወደ ኢትዮጵያ ስትሄድ አየሁ። ይህም ማለት የእስራኤል ክብርና በረከት ወደ ሀገርሽ ይተላለፋል ማለት ነው እንዳላት ይነገራል። ንግሥት ማክዳ ወደ ሳባ ምድር ለመመለስ ስትነሳ ንጉሥ ሰሎሞን ከብዙ ውድ ስጦታዎች በተጨማሪ አንድ እጅግ ልዩና ተምሳሌታዊ የሆነ ስጦታን ሰጥቷታል። ይህም ከጣቱ ላይ የወለቀውና ለማኅተም ይጠቀምበት የነበረውን የንጉሣዊ ቀለበቱን ነበር። ይህ ቀለበቱ ለንግሥት ማክዳ ሲሰጣት፣ በማኅፀንሽ ላለው ልጃችን የአባቱ ማንነት ማረጋገጫና የቃል ኪዳናችን ምልክት ይሁን እንዳላት ይነገራል። ይህ ቀለበት ከወርቅነቱ በላይ የማይሻር ቃል የሰማይና የምድር ምስክር ነበር። ንግሥተ ማክዳም ይህንን ውድ የቃል ኪዳን ቀለበት ተቀብላ ከንጉስ ሰለሞን ተሰናብታ በልቧ ታላቅ ደስታና ተስፋን እንዲሁም በማህፀኗ የሁለት ታላላቅ መንግስታት የወደፊት ተስፋ የሆነውን ጽንስ ይዛ ወደ ሀገሯ ጉዞዋን ጀመረች። ይህ የቃል ኪዳን ቀለበት በቀጣይ የኢትዮጵያ ታሪክን የሚቀይር ታላቅ ክስተት መነሻ እንደሚሆን በዛች ቅጽበት ማንም ሊገምት ባይችልም የእግዚአብሔር ጥልቅ ምስጢርና ዕቅድ ግን በስራ ላይ ነበር። እንግዲህ የተከበራችሁ የመባቲቪ ቤተሰቦች የንግሥት ማክዳ አስደናቂው የኢየሩሳሌም ጉዞና ከንጉሥ ሰለሞን ጋር የነበራት ታሪካዊ ግንኙነት ፍጻሜውን ያገኘው በዚሁ መልኩ ነበር። ንግሥት ማክዳ ከኢየሩሳሌም ስትመለስ ልቧ በጥበብ ብቻ ሳይሆን ሀገራችን ኢትዮጵያን ለዘመናት በሚመራው የንጉሳዊ ዘር ተስፋና በረከት ተሞልታ ነበር። በጉዞዋ ያገኘችው ጥበብና እውቀት፣ የመንግሥት አስተዳደር ብልሃትና የፍትህ ሥርዓት ግንዛቤ የሳባን ምድር ወደ ላቀ የስልጣኔ ከፍ ከፍታ እንደሚያደርሳት አጠራጥርም። ከዚህም በላይ ግን በማህፀኗ የያዘችውና የሁለት ታላላቅ መሪዎች የቃል ኪዳን ፍሬ የሆነው ልጅ አባቶቻችን የታሪክ ጸሐፊዎች እንደሚነግሩን ቀዳማዊ ምኒልክ የኢትዮጵያ የታሪክ ድርሳን ብቻ ሳይሆን መንፈሳዊ ጉዞዋንም ለዘላለም የቀየረ ታላቅ ክስተት ሆነ። ይህ የንግስት ማክዳ ወደ ኢየሩሳሌም ያደረገችው አስደናቂ ጉዞ እንዲሁ በግል የማወቅ ፍላጎት ወይም በንግድ ትርፍ ታስቦ የተደረገ የዋዛ ጉዞ አልነበረም። ይልቁንም የአንድን ሀገር ብሔራዊ ማንነትና ታሪካዊ ትውፊት የፈጠረ በታሪክም በሃይማኖትም ውስጥ እጅግ ጉልህ ስፍራ ያለው ከጀርባም መለኮታዊ ዕቅድና ጥበቃ ያልተለየው ታላቅ ተልዕኮ ነበር። ግን ታሪኩ እዚህ ላይ አበቃም። እውነተኛውና ይበልጥ አስደናቂው ምዕራፍ ገና ይቀጥላል። የንግሥት ማክዳ ልጅ በማኅፀኗ የተጸነሰውና በኋላም በሀገራችን የመጀመሪያው ንጉሠ ነገሥት ሆኖ የተሾመው ቀዳማዊ ምኒልክ ለአቅም አዳም ሲደርስ የአባቱን ማንነትና የዘር ሐረጉን ለማወቅ ወደ አባቱ ሀገር ወደ ኢየሩሳሌም ያደረገው ጉዞ እና በዚያም ያጋጠሙት አስገራሚ ክስተቶች አሉ። ከሁሉም በላይ ደግሞ ከዚያ ይዞት የመጣው በዓለም ታሪክ ወደር የሌለው የሰው ልጅ ከፈጣሪው ጋር የገባውን ቃል ኪዳን የሚያመለክተው የእግዚአብሔር ሕግ የተጻፈባቸው ጽላቶች ያረፉበት ቅዱስ ንዋይ የቃል ኪዳኑ ታቦት እንዴትና በምን አይነት መለኮታዊ ሚስጢር ወደ ኢትዮጵያ ምድር እንደደረሰ የምንመረምርበት ክፍል ሁለት ዝግጅታችን ነገ በዚህ ሰዓት ወደ እናንተ ይደርሳል። ይህ ታሪክ የሀገራችንን መንፈሳዊ ማንነትና ከእግዚአብሔር ጋር ያላትን ልዩ ቃል ኪዳን ቁልጭ አድርጎ የሚያሳይ በመሆኑ ሁላችሁም እንድትከታተሉት በአክብሮት እንጋብዛለን። እስከዚያው ድረስ መልካሙን ሁሉ በመመኘት በዚሁ እንሰናበታለን። ስብሃት ለእግዚአብሔር።